ሰላም አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለው አልሀምዱሊላህ። እናንተን በያላችሁበት ያላ ሰላምና እዝነት አይለያችሁ እና ስለምታበረታቶኝ እጅግ በጣም አድርጌ አመሰግናለሁ። አሁንም አብሮነታችሁ አይለየን እና ዛሬ እዚህ ጋ ስጋ አለ ማለት ነው እንግዲህ ሰዎች እንዴት አድርጌ ስሰራላቸው ደስ ብሏቸው የሚመገቡት እላቸዋለሁ እና ዛሬ እሱን ነው የምንሰራው እዚህ ጋ ድስት አለ ድስት ጥጃለሁ እንግዲህ እንደምታዩት ባዶ ነው ስጋውን ነጥብ ሬዲ አድርጌዋለሁ ማለት ነው አሁን ምንም ዘይት ምናምን አልጨምርም ስጋውን እጨምረዋለሁ ብስምላ እዚጋ ደግሞ ደሞ ሩዝ አለ ማለት ነው። ይሄንን አጥቤ ዘፈዝፈዋለሁ ማለት ነው። እንግዲህ ይሄ ውሃውን ጨርሶ እንትን እስከሚመጣው ድረስ ምንም ነገር አልጨምርበትም። ከደኔ ውሃውን እንዲጨርስ አደርገዋለሁ ማለት ነው። እንግዲህ እዚ ጋር እንደምታዩት ስጋው ላይ መጨመር የሚፈልጋቸውን ነገሮች አዘጋጅቻለሁ። እዚ ጋር በረዣዥሙ የከተፍኩት ሽንኩርት አለን። እንዲሁም ቀረፋና ላይሞን አስወደ ማለት ነው። እና እዚ ጋር ወረጋድ ነው ፍሬሹ ነው። እዚ ጋር ጅንጅብልና ነጭ ሽንኩርት እንዲሁም ፍሬሹ ዛዕተር አለኝ ማለት ነው። ሽታው በጣም ነው እንትን የሚለው ቆንጆ ሽታ ነው የሚሰጠው ማለት ነው ምግቡ። እና ሲቀጠል እዚህ ጋር ቅመሞች አሉ ማለት ነው። ብዙም አላበዛም ትንሽ ትንሽ ነው የሚጨምረው። ስለዚህ ውሃውን ስለጨረሰ ስጋው ወዴት እንሄዳለን መሰላችሁ? ወደ መጨማመር እላችኋለሁ።

ከመጨረሻው ቀንሼ ቀስ ያልኩኝ እያልኩኝ እንትን እለዋለሁኝ ማለት ነው። ውሃ አልጨምርም። አሁን ይሄ ምንድን ነው የሚባለው? ጥብስ አይባልም። ሚለጥ የጥብስ እንትን የለውም። ግን ብቻ ያው እኔ የምሰራው እኔ ሰዎቹ የሚወዱትን ነው የሚበሉትን ነው የምሰራው ማለት ነው እና በፊት ዝቤት የምሰራው ስጋ ለሃም መግሊና ለሃም ሳሎና በድንች በካሮች ምናምን ተደርጎ ነበር የሚሰራው ማለት ነው። እና አንድ ቀን እንደዚህ ሰርቼ ከዛ በኋላ እነዛ ለሃም መግሊ ለሃም ሳሎና ቀሩ ማለት ነው። እንግዲያ ቢመጣ ባይመጣም እንደዚህ ነው የምሰራው ማለት ነው። እዚህ ላይ ዘይት የሚጨመርበት ባህር ነው የሚሆነው፣ እና የራሱ ሞራ ይበቃዋል ማለት ነው። ስጀመር እኔ ስጋ ስሰራ ምንም ዘይት አልጠቀምም። ጮማ ያለውን ስጋ ነው የሚያመጡት እነሱ። ሲያመጡ በቂው ነው ማለት ነው። መጨረሻም እንደዚህ ሆኖ ደርሷል ማለት ነው። አሁን ጨርሷል ማለት ነው። እንደምታዩት ያው ልክ እንደ ጥብስ አድርጌ ነው የእንትን ያልኩት የጠበስኩት ያለው ሀ ማለት ነው። እንግዲህ አሁን ይሄ ሬዴ ነው ጨርሷል ማለት ነው እና አሁን ሩዝ እንሰራለን። እንግዲህ እንደምታዩት ሮዙን በዚህ መልኩ ጨርሰናል ማለት ነው። እንግዲህ እዚህ ጋ ሮዙ ነጭ ብቻ እንዳይሆን ምንድነው የጨመርኩት፣ ስጋው ላይ አንድ ሁለት ማንኪያ ቀንሺ ጨመርኩበት፣ እንዲሁም ወረጋር፣ እንዲሁም ደግሞ ሄል እና ጨው ጨመርኩኝ ማለት ነው። እና አሁን ይሄ ሬዲ ነው ደርሷል ማለት ነው። እና ስለምታበረታቱኝ ወይም አመሰግናለሁ፣ ወይም አሁንም ላይ አይለይም ለተናሽ እያረጋችሁ አበረታቱኝ፣ ይላችኋለሁኝ፣ ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ ባይ